የሆነ ሰርፕራይዝ ደግሞ በመሃል ሰማውኝ ። እሱም ምንድነው ሙኣዝ አራት ሚስት አግብተዋል እንዴ ብሎ የሆነ ልጅ የሆነ ቪዲዮ ላከልኝ። ሰበር ዜና እነሆ እስራኤል ብትጠፋ ማለት ነው ኢትዮጵያ ውስጥ ያለን ሙስሊም አትፈተነው ነው የምንጠፋኛ፣ አይሳካልን፣ አትሰራም ሀገራችን እስራኤል አቤት አቤት፣ ሀገራችን እስራኤል ኢትዮጵያ ሀገራችን ናት። ለሰው ተላላኪ ከምትሆን ለምላኪ አትሆንም። እናንተ ሰው መግደል ጥርቅ አይደል ጀነት የሚያስገባት እኛም ገነት ያስገባናል። በቃ ሰውን በመግደል ገነት ትገባለህ የሚል አስተምሮ የለውም። 14 ክፍለ ዘመናቱን ሁሉ ያለመበረዝና ያለመከለስ ሙሽራው ሰው ሞተ አይደለም እንዴ እ ሞተ እኮ በኢራን በተደጋጋሚ ጥቃት እየደረሰባት የምትገኘውና ብዙ ኪሳራ እየደረሰባት የምትገኘው የእስራኤልዋ ከተማ ሀይፋ እጅግ መነጋገሪያ የሆነ መግለጫ ወጥቶባታል። ከንቲባዋ ዛሬ ለሲኤንኤን እንደተናገረው ትራምፕ ኢትዮጵያ ላይ ነገር አምጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ በአሜሪካ ብር ነው የተገነባው ሲሉ ገልጿል። ክደውን ነው እንጂ ኮ አባዩ ብቻ ሳይሆን እኛም ኮ የአሜሪካ ፓርትነን የአሜሪካ ሰዎች ነን። ዋሁላሁ እ ምንድን ነው ምንድን ነው? ኧረ እሰማን ኦክሲሙ ቢላህ ነው የምንላችሁ። ዐይብ አለ ዐይብ። ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው እያሰለምነው ነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ ይጄልያል። ን ኢማን እንዳለው ማውቀው አብሬው ስኖር ነው፣ አንድ ጥላ ስር ስንኖር ነው። የእኔንም ኢማን የእሱንም ኢማን ማየት የምችለው ከውጪ የማንም ኢማን አይታይም። ባይዘውኝ እንኳን ደስ ያላችሁ። ዛሬ አስደሳች ዜና አለ። ሀገራችን ኢትዮጵያ በኑሮ ውድነት ከአፍሪካ በአንደኛ ደረጃ ላይም ተቀምጣለች። ታዲያ አዲስ የወጣ ሪፖርት እንዳመላከተው ከሆነ ሀገራችን ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ስትሆን ከዓለም ደግሞ በሀምሳ ሶስተኛ ደረጃ ላይም ተቀምጣለች። ታዲያ ይህ መረጃ የወጣው በዓለማችን ትልቁ የኑሮ ውድነት መረጃ አቋጥ ነው። እንዲሁም ደግሞ ከመሰረታዊ ፍጆታዎች ላይ ከሌሎች የአፍሪካ ሀገራት የበለጠ ወጪ ታወጣለችም ተብሏል። በቃ አያችዋ ጠንክረን ስንሰራ የልፋታችንን ውጤት እናገኛለን። ሁሌም ቢሆን እንደዚህ ነው መሆን ያለብን። እንደው ከዓለም እንዴት አልሆንም ብዬ በጣም እየተከራከርኩ ነበር እንዴት በሌሎች ሀገራት እንቀደማለን? የምር ይሄ ድክመታችንን ነው የሚያሳየው። ከአፍሪካ አንደኛ መሆናችን ጥሩ ነገር ሆኖ ሳለ ግን ከዓለም ደግሞ እኮ አንደኛ መሆን እየቻለን ተሸንፈናል። ሰላምታ እንደረሳው ይገባኛል። በቃ ይህን ዜና ቶሎ ብዬ ላቃብላችሁ ብዬ ነው የረሳሁት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ፣ ሀገሩ ሁሉ አማን። አንቺ ደግሞ ምንድን ነው ደብሮሻል? በዚህ ሰዓት እኮ ሊደብርሽ አይገባም። በቃ ያለሽን ትንሽ ሀሳቦችን ምናምን ቀለል አድርጌው በቃ አውርጂውና ከኔ ጋ ዘና ስትፈታ የምትይበት ታይም ነው። የአንተ ችግር ደግሞ ምንድን ነው? እንዲህ አታስብ፣ በቃ የምር እንዲህ አታስብ። ሁሉም ነገር ያልፋል። የሆነ ሰርፕራይዝ ደግሞ በመሃል ሰማውኝ። እሱም ምንድነው ሙኣዝ አራት ሚስት አግብተዋል እንደ ብሎ የሆነ ልጅ የሆነ ቪዲዮ ላከልኝ። እስቲ ከቤተሰቦቼ ጋ ገብቼ እስቲ እንመካከርበታለን ብዬ ቪዲዮውን ይዤ ብቅ ብያለሁ። እና በነገራችን ላይ 12 ሚሊዮን ብሩ እንዴት ሆነ? ይሄ ዜና እየደረሰን አይደለም ብዬ ለማጣራት ሞክሬ ነበር። እሱ እንደሚያወራው ከሆነ 40% ጨርሰናል እያለ ነው። እሱ ቀሪውን 60 ፐርሰንት እኛውን ብንዘጋ ምን ይመስላችኋል? የምር እዚህ ጣል ጣል እያረግን ቀሪውን 60 ፐርሰንት መዝጋት አለብን። ትልቅ ነገር ሊሰራ ስለሆነ ማለት ነው። በደንብ እንቃና። እሱን ቀልድ ትደግሚዋለሽ። ጊዜው የምርቃት ሰዓት እንደሆነ ታውቃላችሁ! እናት እንደዚህ ሁና ነው እንግዲህ እኛን ያስተማራችን እንደዚህ አይነት ቪዲዮዎች የተለመዱ ናቸው። የዛሬ ዓመትም እንደነዚህ አይነት ቪዲዮዎችን ተመልክተናል። እስቲ ለእናቶች አንድ ክብር የምር እውነትም፣ ምን ይባላል ይሄ። በአንተ እጅ ሰበብ ሊሆን ነው። እንዴት አድርገን እናስወግደው የሚለው ሂሳብ እንዴ፣ ስራ መጀመሪያ ልጁ በጣም ስር ሰደዋል። በነገራችን ላይ እንደቀልድ እያየ ነው። ስር ሰደዋል። ማስወገድ ከፈለጋችሁ በጣም ሲምፕል ቀላል ነው ብያቸዋል። ይህንን ማስወገድ እንችላለን። በጣም ቀላል ነው። ሽሮ አንድ ተሰባሰቡ ማህበር እንፍጠር፣ ኃላፊነቱን ወስደ ቴሌግራም ግሩፕ ግባ፣ አንገቱን እንደዚህ ያለ በሙሉ አመጣሉ። በነገራችን ላይ ይሄ ልጅ እየዛተ ያለው በማን እንደሆነ ባላቅ፣ በጣም መርዝ የሆኑ ንግግሮችን ይናገራል። ሰበር ዜና እነሆ እስራኤል ብጠፋ ማለት ነው ኢትዮጵያ ውስጥ ያለን ሙስሊም ነው የምንጠፋኛ። አይሳካልን፣ አትሰራም ሀገራችን እስራኤል አቤት አቤት፣ አገራችን እስራኤል ኢትዮጵያ ሀገራችን ናት። ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አገራችን እስራኤል አንተን የሚያክል ሰው እንዴት ሰው ይገዛል? ሲሆን ሲሆን ይገዛል እንጂ ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አገራችን እስራኤል ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ የለማይ ማይ ልጅ ወይ ኢትዮጵያ ውስጥ ያለው ሙስሊም ይሸናብናል፣ ይቀዝንብናል። እንዴት አይነ ግን ኢትዮጵያ። እናንተ ሰው መግደል ጽርቅ አይደል? ጀነት የሚያስገባት ንጹህ ሰው በመግደል ገነት ትገባለህ የሚል የትኛውም ሃይማኖት አስተምሮት የለም። ሙስሊም ስለ አንድነት ነው የሚሰብከው፣ ስለ ሰላም ነው የሚሰብከው። እስላም ማለት ነው ሰላም ማለት ነው። በዛው አንድነትን የሚፈልግ ነው። ሃይማኖት እንዲከበረት ይፈልጋል። ልማት እንዲመጣ ይፈልጋል። ሙስሊም አይጣፋም። ባዳ የላርማአ ክርስቲያኖች ሁልጊዜ ከእስራኤል ጎን በመሰለፍ ይታወቃሉ። ነገር ግን አይሁዶች ክርስቶስን አይቀበሉ አሳልፈው የሰጡ እነርሱ ናቸው። ክርስቶስን አይቀበሉም ማለት ክርስቲያን የሚባለውን እምነት በጭራሽ አይቀበሉም ማለት ነው። በእርግጥም ነው። ባንዲራዋ ነጭ እና ሰማያዊ የሆነችው እስራኤል የክርስትና እምነት ተከታይ አይደለችም 78 ፐርሰንት የሚሆኑ እስራኤሎች አይሁዳውያን ናቸው 18 ፐርሰንት የሚሆኑት የእስልምና እምነት ተከታዮች ናቸው እንዲሁም 1.9 ፐርሰንት የሚሆኑት ደግሞ የክርስትና እምነት ተከታዮች ናቸው ማለት ነው ስለዚህ አሁን ባለው አቀማመጥ ሀገሪቷን የሚመራት የአይሁድ እምነት ነው እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሸናብናል ይቀዝንብናል ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብአተ መሬቱን እናፋጥናለን። ምክንያቱም እዚያ በኋላ አታስኖሩ ነው። እርግጠኛ ነኝ። አንደ ቅማጫ እናንተ ሰው መግደል ር ያደር ጀነት የሚያስገባል እኛም ገነት ያስገባልበ ሰውን በመግደል ገነት ትገባለህ የሚል አስተምሮ የለው። 12 ክፍለ ዘመናቱን ሁሉ ያለመበረዝ እና ያለመከለዝ እስከዛሬ ድረስ ተጠብቆ ያለው ቅዱስ ቁርኣን ሰውም በመግደል ጀነት ትገባለህ የሚል አስተምሮት የለው። ስለዚህ ጀነት መግባት የሚቻለው በምንድን ነው ከተባለ፣ በኢስላም አስተምሮት ሰው መልካም ተግባርን ፈጽሞ ከእምነት ጋር አቆራኝቶ ከመጣ

አንድን ነፍስን ደግሞ ህያው ያደረጋት የሰው ዘርም በሙሉ ህያው እንዳደረገ። እንደነዚህ አይነት ሰዎች በነገራችን ላይ የሆነ ብሔርን አይወክሉም፣ የሆነ ሰውን አይወክሉም። እነሱ ህዝብን ከህዝብ ጋር ለማጋጨት ወይም ደግሞ ሀገርን ለማጋጨት ሀገርን ለማፍረስ የሚወራ ወሬ ይመስለኛል። አህመድ ሙባረካ በመዲናው ሙሽራው ሰው ሞተ አይደለም እንዴ እ ሞተ ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ እስከ መጨረሻው ተከታተሉ ለድምጽ ጥራቱ ይቀርታ እጅግ በኢራን በተደጋጋሚ ጥቃት እየደረሰባት የምትገኘውና ብዙ ኪሳራ እየደረሰባት የምትገኘው የእስራኤልዋ ከተማ ሀይፋ። እጅግ መነጋገሪያ የሆነ መግለጫ ወጥቶባታል። ከንቲባዋ ዛሬ ለሲኤንኤን እንደተናገረው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ያስቀመጠው የ15 ቀን ጊዜ እጅግ የረዘመ ነው ብሏል። ከኢራን ጋር የተኩስ አቁም እንዲደረግ እንፈልጋለን። የደረሰብንን ሁላችሁም አይታችኋል። በአጭር ጊዜ ውስጥ የተኩስ አቁም ስምምነት እንዲደረግ እንፈልጋለን ብሏል። በሌላኛ ዜናዬ የጋዛ ወንድምና እህቶቻችን ለሌት ሱቢ ሊሰግዱ በወጡበት ሰዓት እጅግ አስገራሚ ትዕይንትን እየተመለከቱና እየተደሰቱ ነበረ። ከላይ በቪዲዮ እንደምትመለከቷቸው የኢራን ሚሳኤሎች ወደ እስራኤል በሚሄዱበትና በሚደበድቡበት ሰዓት ላይ እጅግ ተደስተው እጅግ በሚያምር ሁኔታ ላይ ነበሩ። ያው እንግዲህ ሽንፈትን ማታቀዋ ኢራን እጇን እያሰጠቻት ትገኛለች። ትራምፕ ግን ምን እያለ ነው? ትራምፕ ምን እያለ ነው? በሀገራችን ጉዳይ ላይ ምን እያለ ነው? ትራምፕ ኢትዮጵያ ላይ ነገር አምጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የህዳሴው ግድብ በአሜሪካ ብር ነው የተገነባው ሲሉ ገልጸዋል። ፕሬዚዳንቱ እንግዲህ በሆነው ባልሆነው ነው እንግዲህ በተደጋጋሚ የኢትዮጵያን ስም መጥራት ሲሆንባቸው ይመስላል። በበርካታ የኢትዮጵያውያን ላብ ገንዘብ የተገነባው እንግዲህ የሕዳሴው ግድባችን በአሜሪካ በሞኝነት የገንዘብ ድጋፍ የተገነባ ግዙፍ ግድብ ሲሉ እንግዲህ ገልጸውታል። አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወዝም የሚፈሰው ውሃ እጅግ በእጅጉ ይቀንሳል ሲሉ እንግዲህ በማህበራዊ ትስስር ክደውን ነው እንጂ እኮ አባዩ ብቻ ሳይሆን እኛም እኮ የአሜሪካ ፓርትነር የአሜሪካ ሰዎች ነው። በነገራችን ላይ አባይ የእኛ ነው ከተባለ ስጧቸው በቃ። የሱ አቅም ምንም አያደርግልንም። እኛም የነሱ ነን እኮ እምቢ አሉን እንጂ ካዱን እንጂ ማለት ነው እና ኒውክለር አታዝንቡበት። ይህንን እንደው ወላ ካልተ እንደው ለናት ካልተናገርኩኝ ላላ ኢላላሁ

ከዛ እኔ ደሞ እንደሷ ቁጥርታ ሲባል ባል ስፈት የገባለኝ ይከዛ አረሶ ማን ይለናል። ከዛ በኋላ እኔ አንቺን ማግባት እንግዲህ እነግራቸዋለሁ ማለት ነው። ከዛ በኋላ የሰርጋችን በሐቢባ ስፖንሰሮች ይሸፈናል ማለት ነው። ውይ እንለያለሁ እኮ ኢትዮጵያ፣ በምክንያት ነው ጥሩ መሪ አላት። ጥሩ ወጭ መውጣት። እኔ ከደሙ ንጹህ ነኝ። እኔ ከደሙ ንጹህ ነኝ። እኔ ስለ እናንተ አላውቅም። እኔ ከደሙ ንጹህ ነኝ። እንዴ ምንድን ነው? ምንድን ነው? ኧረ ፕሊስ፣ ለልብሱ ክብር። ኧረ ፕሊስ መቀበሪያ መቀበሪያዊ ወርቅ ሳጥን ነው። አሊያው ችግር እስካለው በምድር ላይ ሟዝ እንግዲህ ለእንደነዚህ አይነት ሰዎች ይመስለኛል የሆነ ማስጠንቀቂያ እየሰጠ ነበር። ከእመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉት ቄት ይመጣሉ ና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከትናል። አሁን ዳይነን ምናምን ምናምን ምሰሰን እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካከሉ። ሐቂቃ ነው የምላችሁ። ሐርፍ አላ ዙባን ወደላ ይላል። አንድ አለ ዳይ ሆኖ ሐርፍ ማይ ይችላል። እንዴው ተናጋሪ አታርኩም ብዙ አይብ አለ። ሐቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን ቀሰመን እቅሲሙ ቢላህ ነው የምንላችሁ። ዓይብ አለ ዓይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው እያሰለምነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ ይጀልያል። ቀሰመን ቢላሂል አዚም ነው የምላችሁ። ወላሂ ወታላሂ፣ ተአደቡ፣ ተአደቡ። ደግሞ አታለስልሱ። እኛ ማንን መጉዳት አንፈልግም። እንዲመለስ ነው የምንፈልገው። ቶይል ቢል ላ ራስህ ወደ አላህ ተመለስ። ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይን ያለው። እኛ ሰላት አለ ነቢ ነው የምንለው፣ ነቢዩ አለይሂ ሰላት ወሰላም ነው የምንጠራው። እኛ መንሽዶች ናም። በይነ ልዑለማ ኪላፍ አለ። ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልቅ ዑለማዎች አሉ። የራሱን የቻለ ኪላፍ ያንተን አቂዳ ስላልተከተልኩና ኩዳ ሀሳቤ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብላ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቀ። መጀመሪያ ተረጋገ፣ ተረጋገ። ሚስጥር አወጣለሁ ብለ እያስፈራራክ ነው። ዜማንን ሚስጥር ነው። ለምን ደግሞ አውት ሰርፕራይዝ ለምን አታረግን? ሲቀጥል ደግሞ ይሄ ነገር ከዩቲዩበሩ ሙቤ ጋ ይመስለኛል። አይቲንግ እንደማስበው ከእሱ ጋር የሆነ ችግር አለባቸው። ከእሱ ጋር ችግሩን ለመፍታት እንግዲህ ግዴታ ወደ ፓብሊክ አመታቸው። መስተዳደብ የለባችሁ ያው እንግዲህ ብዙዎቻችን መንስሬ የምታውቁት ከአንዱ ሽቶ ነው። ሽቶ እንዴት ደስ እንደሚል ነግራቻቸው ነው። ምስክሬ ነኝ፣ እርግጠኛ ነኝ። ከዚህ ራሱ የሚሸጠው ለሳምንት ይበቃሻል። ከዚህ ወደ ብራንድ ማወቅ እንችላለን። ይሄ ቨርሳቺ ነው፣ የሚገርም ሽታ ነው፣ ደስ ይላል። ከዑድ የእኔ የዓረብ ዑድ ሽታ ደስ ይለኛልና ከሱ ጋር አቀላቅዬ ነው የምጠቀመው። ሁለቱን አቀላቅዬ በእዛ ነው እየጮኸ ነው አይደለ? አሜን አሜን አሜን። መንሱር ግን ሳክስክ እንዴት ነው? አልበዛ አልበዛም አንተ ጋር ያለፈ ሰው ባጠገብ ያለፈ ሰው ወይም ደግሞ ሰላም ያለቅሰው እስከ ሳምንት ይሸታል ማለት ነው። በረተውላችሁ ሩሲያም ቻይናም የሚሉም ኢራን ብቻዋን ናት ብዙዎች ሩሲያና ቻይና የኢራን ወዳጆች ሆነው እያለ በዚህ አጣብቂኝ ወቅት ላይ ለምን ሊረዷት አልፈለጉም ብለው ይጠይቃሉ ለምን የሚለውም ባጭሩ ላብራራው አንድ ቻይናም ሆነች ሩሲያ ከምዕራቡ አለም ጋር ያላቸውን ጽ ማባባስ አይፈልጉም በተለይ የጦር እንቅስቃሴን ተሳትፎ በማድረግ ምክንያቱም ሀገራቱ ከምዕራቡ ጋር ያላቸው የኢኮኖሚ ትስስር እጅግ ዋጋ ይሰጡታል ለኢራን ብለው ብሔራዊ ጥቅማቸው ማጣት አይፈልጉም ሁለተኛው ኢራን ለሁለቱም ቀዳሚ የስትራቴጂክ ጉዳያቸው ወይም ፕራዮሪቲ አይደለም አልተቀበለችም ሩሲያ የዩክሬን ጣጣ አለባት ቻይና ደግሞ ታያንና የደቡባዊ ቻይና ባህር ውዝግብ ስላለባት ለኢራን ቅድሚያ ሊሰጧት አይችሉም ሶስተኛው ሀገራቱ ኢራን የደረሰባትን ጥቃት ለመከላከል አስገዳጅ ወታደራዊ ስምምነት የላቸውም በመሆኑም ሊረዷት አይችሉም ግንኙነታቸው ከወታደራዊነት ይልቅ ኢኮኖሚያዊና ዲፕሎማሲያዊ ነው አምስተኛው ቻይና መሆነች ሩሲያ ኢራንን ከምዕራቡ አለም ጋር ላለባቸው ቾኩቻ እንደ እጃዙር መሳሪያ ፕሮክሲ እንጂ እንዳጋር አለመቁጠራቸው ነው የመጨረሻው ገጽታን ወይም ግሎባል ሬፒቴሽን ኮንሰርን ምክንያት ነው ቻይና በአለም ፖለቲካ እንዳ አስታራቂ ነው መታየት የምትፈልገው ለቴሄራን ወግና ገጽታዋን ማጣት አትፈልግም። ሩሲያ በዩክሬን ጦርነት ምክንያት በምዕራቡ ዓለም ተነጥላለች። ሌላ መከራ አትፈልግም። ከኢራን ጋር በመወገን ተጨማሪ መነጠልም አትፈልግም። ለዚህ ነው ኢራን ብቻዋናት እየተባለ ያለው። ኢራን ብቻዋን ብትሆንም ከአጠገቧ ደግሞ ሁሉን ቻዩን አምላክ አላህን አላት። ሲቀጥል ደግሞ ህዝቦቿ ለጦርነት ሬዲ እንደሆኑ እያሳወቁ ነው። ኢራናውያን ግልብጥ ብለው አደባባይ ወጥተዋል። ከጁማ ሶላት በኋላ ወደ ቤታችን አንገባም ያሉ ኢራናውያን ይህንን ቪዲዮ አንዴ ተመልከቱት። እነዚህ ኢራናውያን ታዲያ ሀገራቸው በእስራኤል ላይ የምትወስደውን እርምጃ የደገፉ ሲሆን ሙሉ በሙሉ ከመንግስታቸው ጎን እንደሚቆሙ እንደዚሁም ደግሞ የትኛውም የዓለማችን ማስፈራሪያ ኢራናውያንን እንደማያስፈራራ በሰልፍ ገልጸዋል። ይህንንም ታዲያ ሃይማኖታዊ መሪው አያቶላ አሊ ሀሚኒ በትዊተር ገጻቸው ላይ አጋርተውታል። በነገራችን ላይ የኢራን ህዝብና ኢራኖቹ በጣም በጀግንነት ይታወቃል። ሲቀጥል ደግሞ ብቻቸውን ናቸው የሚባለው ይሄ የጦርነት ሲስተም ሊሆን ይችላል። ብቸኛ ከሆኑ እኮ አንዱ ለቀን ይበቃቸው ነበር በሁለት ቀን አመድ ማድረግ ይችሉ ነበር። ጀስት ከባግራውንድ የሚፈሩት ነገር ብዙ ነገር ስላለ ነው። እኔ ባሌ ኢማን እንዳለው ማቀው አብሬ ስኖር ነው። አንድ ጥላ ስር ስንኖር የኔንም ኢማን የእሱን ኢማን ማየት የምችለው ከውጪ የማንም ኢማን አይታይም። ባይዘዊ የማንም ሼኪ ስለሆንክ አሰጋጅ ስለሆንክ ቁርአን ስለምትቀራ ኢማን አለ ማለት አለ። ኢማን ቤቴ ውስጥ ነው ማየው። እኔን ኢማን አላት የሚለኝ ባሌ ነው። የሚያቀኝ ሰው ነው። አብሮኝ የኖረ ሰው ነው ተላት ስትሰግድ ያየኝ ስጾም ያየኝ ሰው ሳከብር ያየኝ ገብቶሃል አይደል ተግባርህ ነው ኢማንህን የሚናገረው እንጂ ከውጪ ታይቶ ኢማን የሚባል ታሪክ የለም ሀቢቢ ስለዚህ ኢማንህን የማየው እኔ አብሬ ከአንድ ጥላ ስር ስኖር ለአላህ ብለህ ስታከብረኝ ስትወደኝ ሀቂን ስታሟላ ነው ያኔ ነው ኢማን አለ ብዬ የሚመሰክርልኝ ከዛ ውጪ ውጪ ላይ ማንም ሰው ታይቶ ኢማን አለ የሚባል ነገር የለም አንድ አባ ወራ ማሟላት ያለበትን ነገር ማሟላት አለበትን ልጨርስ አልጨበስኩ ምጨርስ አንድ አባወራ ማሟላት ያለበት መሰረታዊ ነገር አለ። አንተ መሰረታዊ ነገር እማታሟላ የነሰ ሆነ፣ ግን ወድጄክ አላግባሽ እያልከኝ እሺ ብዬሽ፣ ግን መሰረታዊ ነገር አታሟላም። በዚህ ጋር ደግሞ መሰረታዊ ነገር የሚያሟላ መጣ። ሲመጣ መሰረታዊ ነገር ያሟላኝ ሰውዬ ለዚ ወልጅ ነገር በየቢክራ አልንከራተትም። ባልወደው እኔ ነገር ባህላል እስካገባት ድረስ ካገባት በኋላ እወደዋለው ምክንያቱም ኦኬ ለሌላው ለሌላው ሰው አላ ሪዝቅ እንደሚሰጠው ስታገቢ፣ እንግዲህ በዲኑ ምን ብሏል? የሰው ልጅ ሲያገባ ዱንያ ላይ ትልቁ ስኬት ለሰው ልጅ ትዳር ነው። የመጀመሪያው ሲያገባ የኢማኑ ግማሽ ይሞላታል። ሁለተኛ ቤቱ ላይ ሪዝቅ ይመጣል፣ በረካ ይኖራል። እንዴ ሁሉ የትዳር እስቲ በዚህ ጉዳይ ላይ እናንተ ምን ትላላችሁ? የማን ሀሳብ ነው ትክክል? የእሷ ነው ወይስ? እሷ እንደምትለው ከሆነ መሰረታዊ ነገሮችን አንድ ሰው ካሟላልኝ የምወደው ልጅ ትቼ ያኛውን እጅ ያገባለሁ እያለች ነው። ምክንያቱም ደግሞ ከተጋባም በኋላ ልወደው ይችላለሁ እያለች ነው። ግን እሱ በተቃራኒ እየተከራከራት ነው። የእናንተን ሀሳብ በኮመንት ስር መስጠት እንዳትረሱ። ለዛሬ ያዝንላቸው ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ማለት ነው። እስካሁን አብራችሁ ይለቆያችሁ። እስቲ ጠጋ በሉ